ጭማየቱ መመልከቱ ግን ምን አርጋው ነው እንደው ምንስ ብታደርገው! ይቺ ሴት ወልዳ አለካው ምን አስተሳሰብ ወንድ ልጅ ባይዘው ለፍቅር ሲል ራሱን አያጠፋም። ወንድ ልጅ ለፍቅር ሲል ሱሰኛ ሊሆን ይችላል በነገራችን ላይ መቅዲ ወንድ ልጅ ለፍቅር ሲል እኔ አምናለሁ ለፍቅር ሲል ራሱን አያጠፋም ሱሰኛ ሴት ስራን ሊያቆም ይችላል፣ ወንድ ልጅ ስራውን ሊያቆም ይችላል፣ መጠጠኛ ሊሆን ይችላል እንጂ ራሱን አያጠፋም። ሴትም ልጅ እ እንደዛ ነው። ታዲያ ሴት ልጅ ሱሰኛ አይደለም ራሷን ታጠፋለች። ሴት ልጅ ለፍቅር ስትል ራሷን ታጠፋለች አታጠፋም

እራሷን ልታጠፋ ትችላለች። ሴት ልጅ ወንድ ልጅ ሲጎዳ ቶሎ እራሷን መጉዳት ነው፣ እጇን ትቆርጣለች። ሌላ ተመሳሳይ አቻውን ነው የምትፈልገው ሴት ልጅ ሲጀመር። ሴት ልጅ እሱን ለመጉዳት አይደለም ሲጀመር። ብትችሉ አቅም ቢኖራችሁ

ኖ ኖ እናንተ ናችሁ ጠላት የምትሆኑ። ገብርኤልን ሴት ልጅ ጥጥ እንደናንተ አትሆኑም። እናት ት እንደናን አትሆኑሁኑት ያስተኛትን ሴት ትለሰዋለ አንድ ነገር ልንገርሽ፣ ይኸውልሽ። እናንተ መስላችሁኝ በተጣላሽ በማግስቱ መካሻንም መገርሳንም ይዘሽ የምትዞሩ እኮ ሴቶቹ ናቸው። መካሻ ብላችሁ ምት መዝናኛ ሊሆን ይችላል። መዝናኛ ይሄም መካሻ ይሄም ብለሽ ሰብስበሽ አንጋለሽ። ከዛ በፊት ከባልሽ ጋር እያለሽ ይጠይቅሽ የነበረውን ወንድ ይዘሽ የምትዞሪው ሴቷ ናት። ኦራ በስዋ ጓደኛን በደንብ ነው የምታደረጉት። ገብርኤልን በደንብ ነው የምታደረጉት። አብሯት ሆኖ ራሱ አብሯት ሆኖ አፈቅረሻለሁ እያለ በጓሮ ከጓደኛዋ ጋር የምትጀናጀኑ ወንዶች ልክስክሶች፣ እናንተ አደላችሁ እንዴ? ባሏን አስቀምጣ ባሏን አስቀምጣ እዛኛው ቤት እዚኛው ቤት የምትደከል ሴት የለችም እንዴ? ጸጋ የተንከሰከሰችው በዚህ ምክንያት አይደል እንዴ? ጸጋ ቁባል ነበራት አዎ። እንደዛ ብላ ለጠየቅከው ነገር ደግሞ ድንገረ እንደሱ ካልንማ በየሚዲያው ከወጣማ፣ ብዙ ታሪክ ይወጣል፣ ስላልወጣ ነው እንጂ። ስማ ሲጀመር ሴት ልጅ ትዳር ይዛ ባል ይዛ ባሏ መልካም ሆኖ አጉል አባትሽ ልሁን ካላለ ወይም ደግሞ አጉል ነፍስ አባት ችሎን ካላለ የባልነትን ክብርና ግሬስ ይዞ ቤት ውስጥ ከኖረ ሚስት ውጭ ነ ሂዳ አታይም። ይህን አስረግጬ ነግለግንቤት ስራ ስራ እያልክ ጠዋትና ማታ እየወጣ ጠዋት ማታ የምትገባ ከሆነ ለሚስት ቼክ የማታረግ ከሆነ ለሚስት የሚሰጣትን ክብር ካልሰጠ፣ ትሪት የማታረጋት ፍቅር የማሰጣት ከሆነ ኦፍኮርስ ሌላ ቤት የምትመለከተው ትዳር ሌላ ቤት የምትመለከተው ወንድና ባልና ሚስት የሚሰጣጡት ፍቅር ያምራታል። እና መጀመሪያ አንተ ባሉና ቤት ውስጥ ባልሆነ ተመልከተ። ስናውራ ባላንስ አድርገን እናውራ። ምልበት እናውራ ምክንያት ለዛ ነው። ለማ እኮ እስከዛሬ ተገትሮ የቆየው በፍቅር ምክንያት ነው። እዛ አደባባዩ ላይ አስፓልቱ ላይ ለማ ያበደው በፍቅር ምክንያት ነው። እዛ ተገትሮ ያለው ጸጋ ስትል ከሰከስ። አንተ ነህ ባለጉላው አንተነ ባለቁላ በግ እያረደ የሚገፋው ጸጋባል ወንድ ነው። እግዚአብሔር ያሳይ። ልንገርሽ ልንገርሽ ምልልሽ ፈልጌ ነው ባላንስ እናርገው የምልሽ በምክንያት ነው። አሉ በሁሉም ወገን በፍቅር ምክንያት ራሱን ያጠፋ ወንድ አለ። ኦፍኮርስ አለ። ታንቆ ሞተ ነፍሰው የምናውቀው አለ በየሰፈራችን በፍቅር ምክንያት ራሷን ያጠፋ ሴት ትኖራለች። አዎ ትኖራለች። አይሽ ባላንስ እያደረግነው እናውራው ነው። እናንተ ነገሩን ወደ አንድ ጎራ ተወስዱና እዛ ጋር ጥብቅ አድርጋችሁ ታቆዩታለች። ወንዶች ወንዶች ው ከገነት አስባረራችሁ ኖ በፐርሰንትም ከወሰድነው ባላንስ እናድርገው እኮ። በፐርሰንት ከወሰድነው ወንድ ልጅ የወንድ ልጅ ቅጣት ይበዛል። ወንድ ልጅ የሚያደርገው ነገር ይበዛል። ለምንድን ለምን አሁን ባ ምሳሌ መሰረት ለአንቺ ምሳሌ ልሰጥሽ እችላለሁ። ሊያይ ባሏን አስተኝታ ሀብታሞና ወንድ አንድ አንድ ፍሬ ልጅ ጩጬ የምታማግጥ ሴት የለች። እንዲ አለች። እየነገርኩህ እኮ ነው። ባላንስ እና አድርገው፣ ምክንያታቸውን እየነገርኩህ ነው። ባል ስትሆን ባል ሁና ቤት ውስጥ እንደ አባታችሁ ሁና ሁሉም ሁሉም አሁንም እኔ ሁሉንም በጅምላ አልጨብ አብዛኛውም ዶሚኒክ የሚያደርገው በዚህ አይነት ነገር ያው የታወቀ ነው። የኛ ወንድ ላይ ነው ያለው። አንደኛ ነገር ሴቶቹን በገንዘቡ ነው ሲጀምር፣ ገንዘብ ነው የሚባሉ ገንዘብ ያለው መርጣ የምትገባው ለዛ እኮ ነው እናገባም። ገንዘብ ከዛ በኋላ ቤት ውስጥ እንደ ሰራተኛ አድርጎ ቤት ውስጥ አገልጋይ ነው የሚያደርጋት። ኦፍኮርስ ገንዘብ ብላ ነው አይገባችውም። ላ ላይ ቺክ እንዳለ ይቀያይራል ምናምን። ግን እኔ የማይገባኝ አንድ ነገር ንደ ልምድ ልጠይቅሽና፣ አገር ቤት በጣም በቃ የመጨረሻ የሚሰማው ምንድን ነው? እነዚህ ያለን የሚሉ ሰዎች፣ ገንዘብ አለን የሚሉ ሰዎች ቺኮቻቸው ቤት አሉ፣ ልጆች አስወልደዋቸው ምናምን፣ ሌላ ቺክ ሁሉም እንዳላቸው ውጭ ነው የሚወራው። አንድ ሴቶቹ ይሄንን ሲሰሙ ህይወታቸው ላይ የሆነ ነገር አያደርጉም። እንዲ ላይ ኖርማል ነው። አሁን ባለትዳር ወንድማ ማገጥ አይደለም አይደለም፣ የራሳቸውን ነው የምልህ፣ ራሷ ባለትዳር ቤት ውስጥ ያለች እናት፣ ልጅቷን ነው የምልህ። ንብረትን የሆነ ነገር ማስተካከል አይችሉም። እንዲ ላይ እንደሚሄዱ ካወቁ ያውቃሉ፣ ሌላ ችጋ እንደሚሄድ ያ ባሏ ታውቃለች፣ ሌላ እንደማያማገጥ፣ ግን አንገታቸውን ደፍተ ቁጭ ብሎ መጨረሻ ላይ እንደዚህ ሲበተኑ በባዶ ሲሄዱ ምንድን የሚያደርጉት ምንድን ነው አልገባኝ። ምን በህግ ነው ህጋዊ ጋብቻ ነው ወይስ ዝም ብሎ አምጥቶ ነው የሚያኖሯቸው? ደረጃ ሴት ልጅ አሁን ብዙዎቻችሁ የምትሉት ሴት ልጅ ገንዘቡን ብላ ከገባች ይችላላቸው፣ ገንዘብ ብላ ከገባች ዕቃ ናት። መጀመሪያውኑ ለገንዘብ ብላ ከገባች ግን አሁን በዚህ ሰዓት ያሉትን ሴቶች አይደለም እያወራን ያለው። ያለ ነው እናቶቻችን ወይንም ደግሞ ከኛ በፊት የነበሩት ሴቶች ለገንዘብ ብላ ትዳር የመሰረተች ሴት የለችም። ለገንዘብ ብላ የወለደች ሴት የለችም። እንደውም ካልክ ድሮ ላይ እኮ መውለድን በጣም የሚፈራበት ሰዓት፣ አስጨርሰኝ የልጅ እናት መሆንን የሚፈራበት ከማንም ይሁን ማንም፣ አረገዝክ ስትባል ተሸማቀ የምትሆኑበት ነው። አሁን ነው እንደውም ስትወልድ ሀብታም ከሆንክ ብለው ምናምን የሚያደርጉት። ሲቀጥል፣ ሴቶቹ ባለትዳር እንደውም ባለትዳር ያለ ነው እንዳይፈልጉም እዚህ ከተማ ላይ ካየ፣ ምክንያቱም አይጨቀጭቃቸውም። ተረድተኛል? የምትፈልገውን ነገር ታረግላታለህ የሜክራን ትከፍልላታለህ ሂማኔሯን ትሸፍንላታለህ፣ ሜካፓን ታደርግላታለህ፣ ቱር ማድረግ ካለባት ታደርጋ እና ቤተሰብ ሲያጭል፣ ታዲያ አመጣጣችሁ ምን? ሚስት እንደዛ ብላ አስባ ነው ቤተሰብ አለ? ሚስት እንደዛ ብላ ትገባለች እንዴ? ቤተሰብ ድሮ በባህል ከሆነ ሙሌ፣ በባህል ከሆነ ባል ቤተሰብ የሚያመጣልህን ባል ትዳር አለ። ሚስት ግን በሀብታም ነው ለዚህ ሰው ዳሩኝ ብላር የምትሄደው ቆይ አዳምጥ፣ አዳምጥ። ሲጀመር፣ ማለት እንደዚህ ጮክ ብለሽ አንድ ጊዜ። ሲጀመር፣ አንተ ብር ሳይኖርክ ሚስት ለምን ታገባለህ? ምን ልታበላት ነው? ልጅና ሚስት። እንዴ፣ ለምን? ፍቅር ፍቅር እኮ በቂ ነው። ለምን? ፍቅር ፍቅር ምንድን ነው? እውነት ነው። ሴት ልጅ የምታገባው ወንድ ባል ባል መሆን ሳትችል ሚስት አታገባም። አትመኝ። አቅም አቅም ከሌለ። ሀብታም ባል እያገባችሁ ተጫወቱብን አትበሉ። ገዝቷችሁ ወ አይደለም፣ ሀብታም ባል ሁን። ስለሀብታሞች አይደለም እያወራን ያለ ነው ሙሌ ስላልቃም አይደለም ስለሴቶቹም ላልከው መልስ እየሰጠን ነው። ግን በፊት ላይ ላልከው፣ በፊት ላይ ሲጀመር ቤተሰብ የሚለው የቤቱ ራስ ወንድ ልጅ ነው። ቤቱን ማስተዳደር ያለበት ወንድ ልጅ ነው፣ ቤት ያለውን ስራ ደግሞ ሴት ልጅ ነው የምትሸፍነው ብለው ነው ቤተሰቦች የሚደሩት። ስለዚህም አቅም ሊኖሩ ይገባል፣ ሚስት ለማግባት አቅም ሊኖሩ ይገባል። ምን አለህ ተብለ ትጠየቃለህ። በዚህ ዘመን ግን ሴቷ ምን አለው ብላ ካገባች፣ አዎ በኋላ መጨረሻ ላይ ያምር ይችላል። ገብቶ ነው የምታየው ፍቺ ነው ሊየ ምን እንዳለ ታውቂያለሽ? አሁንም እኮ ወንዱ ልጅ ምን አለው ብላ ማግባቷ ያቺ ሴት ጥቅመኛ አስብላትን? ያቺ ሴት አሁን ይልሽ ምን አይነት ሴጋ ይሄዳሉ መሰለሽ? አሁን እነዚህ አንዳንድ ወንዶች፣ ብር ያላቸው ወንዶች። አሁን ለምሳሌ አንድ ሴት ትክክለኛ ትዳር ስትፈልግ እሷ የራሱ የሆነ ነገር ሊኖራት ይችላል። ከሌላት ግን ወንዱ ነው ሊኖረው የሚገባው። በቃ ስራ ሊኖረው ይገባል። ማስተዳደር፣ ልጁን ያስተምራል፣ ልጁን ያበላል። ወልዳ በምትተኛ ሰዓት ልጁን ቴክ ኬር ያደርጋል አስቤዛዋን ይችላል የልጁን ወጪ ይችላል። ያን ነገር ወንዱ ላይ ነው። ምክንያቱም ሴቷ አርግዛ ቴንኪሮዝ የኔ ፍቅር አርግዛ በተኛች ሰዓት ባሏን ፕሮቴክት የሚያደርጋት ስለዚህ ወንዱ ሊኖረው ይገባል። አሁን ምን አይነት ሴት ጋ ሄዳሉ መሰለሽ? የአሁን ወንዶች ከላይ እስከታች ለዋለ ኢንቨስት ያደረገች ሴት ጋ ሄዳሉ። ሰውነቷን ተሰርታለች፣ ቂጧን ተሰርታለች፣ ሁሉ ነገሯን ተሰራርታለች። ያቺ ሴት ምን ማለት ናት? ገንዘብ ፈላጊ ናት። በቃ እነሱ ደግሞ እንደዛ አይነት ሴት በቃ እንደዛ አይነት ሴት አትራክት ታደርጋቸዋለች። እነሱ ጋር ሄደው ከእሷ ጋር እንደፈለጉ ይሆናሉ፣ ኤንጆይ ያደርጋሉ። ከዛ ምን ይላሉ? ሴት ልጅ ጥቅመኛ ናት፣ ገንዘብ ትወዳለች። እንደዚች አይነት ሴት ጋር አንድረድ ፐርሰንት ሴት ልጅ ጥቅመኛ ናት፣ ገንዘብ ትወዳለች

ይሄ በመሃል አትግቡ፣ ሳወራ አሳቤና አስ እኮ ገባ። አሁን እናንተ ማይ ጋድ በጣም ነው የምታስጠሉት። ደሞ ወደዛ እጭ በቃ እያወራሁ ነው። ስነ ስርዓት ደሞ አካሄድ አታውር በቃ፣ አውስ ታውሩ። የሆነ ከአበሻ ጋር አውርተህ አታውቅም። በጣም በቃ ያለ መስጠት ወይኔ፣ መስጠት ከፈልክ ከጨረሰ በኋላ አውራ። ስሳሳት አካሄድ አውርቼ እንዴ ሺህ ዓመት አላወራም እኮ ጥቅመኞች ናቸው ብለህ ለማለት ጥቅመኛ ሴት ጋር የሄድከው ገንዘብ ፈላጊዋ ጋር እሷ ላይ ገንዘብ ያፈሰሰች ሴት እኔ ላይ ገንዘብ ሳፈስ ከላይ እስከታች ስሰራ አንተ ጋር ብመጣው በቃ ኮምፕሊትሊ ገንዘብ ፈልጌ ነው። አንተ ደግሞ አትራክት የምታደርግ ሴት ወንዱ አትራክት የምታደርገው ሴት ያቺ ከላይ እስከታች ትዳር የምትፈልገዋ፣ ልጅ የምትፈልገዋ፣ ኑሮ የምትፈልገዋ ለኑሮ የሚያስፈልጋትን ገንዘብ እንጂ ቁሳቁስ አይደለም የምትፈልገው። ታስተዳድራታለህ ወይ? ትክክለኛ ትዳር የምትፈልገው እናንተ ወንዶች ግን፣ አሁን የአሁን ወንዶች የአሁን ሴቶች እንደምትሉ የአሁን ወንዶች የምታዩት እላይዋን ነው። እላይዋን ታያለ። ያቺ ሴት ላይ ኢንቨስት አድርገ ነው የምታጫውታት። ያ ትዳር አይደለም። ወደ ትዳር ስትገቡ ያለውን የሴት ነገር ነው እንጂ ማውራት አለብህ። አሁን እዚህ ጋ ከላይ ከላይ ክለብ ላይ ሄደ አግኝታት

ሊገነን የሚገባ ጉዳይ አልነበረም። የተነሳብንበት ፖይንት ያ ስለነበረ ከርዕሱ እየወጣን ስለሆነ ማለት ነው። እኔ ሁሉም ጋር መጥፎ ሰው አለ፣ ሁሉም ጋር ደግሞ መልካም ሰው አለ ከሚለው ነገር አንጻር ነው ነገሮችን ለማየት የሄድኩበት አንገል። ገባሽ ብዙ ሰው ሴቶችን የሚበድል ወንድ ሊኖረው ይችላል፣ ወንድን የምትበድል ሴት ልትኖር ትችላለች። አስኬ ከምን ተነስቶ ይሄን ሊል ቻለ የሚለውን ነገር ከራሱ አንግል እንግዲህ ለማየት ስረዳና ስሞክር፣ አስጌ ምናልባት ያዘነበት ሰው እኮ ሲያዝን ሲከፋ አሲድ የሚደፋበት አገር ላይ ነው የምንኖረው። ጋይስ ሴት ልጅ ላይ አሲድ፣ ሕፃናት ሴቶች የሚደፈሩበት ሕፃናት ሴቶች በየጊዜው የሚሞቱበት አገር ላይ ነው የምንኖረው። ከተነሳንበት ፖይንት አንጻር ነገሮችን ማየት ይገባል ሁሌም ሴቶቹ ብሌም ታደርጋላችሁ ወንዶቹ ወንዶቹ ወንዶቹ ጣት የምትቀስሉት ወደ ወንዶቹ ወንዶቹም ደግሞ ሴቶቹ ሴቶቹ ሴቶቹ እየተባባል እየተራራቅን እየተራራቅን ነው እየሄድን ያለ ነው እና ምንድን ነው ፖይንቱ? ምንድ ነው ሶሉሽኑ የሚለው ነገር ላይ ሁሌም አናወራ። በፖለቲካውም ስትመለከቱ እኔ እንደዚህ ሆኜ እኔ እንደዚህ ተፈጥሮ እኔ ብለን ጨርሰነዋል። ሁሉም ነገር እንዳለ ሆኖ ግን ሶሉሽን መፍትሄ የሆነ ሀሳብ ምንድን ነው የሚለው ላይ መነጋገሩ የተሻለ ነው ብዬ ነው የማሰበው። የሴቶች ጉዳይ መስሪያ ቤት የሚባለው ኢትዮጵያ ውስጥ ያለው መስሪያ ቤት በጣም ብዙ ስራ አለው። በጣም ብዙ ነገር መከታተል የሚገባው ጉዳዮች አሉ። በጣም ብዙ ህፃናት የሚደፈሩ ሴቶች አሉ። እነሱ እንኳን ፍርድ ያላገኙ ህፃናት በጣም ብዙ አሉ። ፍርድ ያላገኙ ሴቶች በጣም ብዙ አሉ። እነዛን ነገሮች መከታተልና

አየሽ መግቢያ አሁን አየሽ ምግባባ እኔ አንቺ ሳሪ ልዝ ነይ ሳራ አንቺ ቴክ ቆንጆ ሰው ሁሉ እንዳንቺ እና ምን ልፈልጌ ነው? ሊሾ ባላንስ እናደርገው ዝም ብለን ጣት መቀሳሰር አይሁን። አንቺም በገጠመሽ መጥፎ ወንድ ምክንያት ደህናውንም ወንድ መሰደ መቻል የለበትም። ሌላዋን በገጠባት መጥፎ ወንድ ምክንያት ሌላው መልካሙ ወንድ ደግሞ መሰደብ የለበትም። እኔም በገጠመችኝ ኦር ሌላውን ሰው በገጠመችው ሴት ምክንያት ደግሞ ሁሉም ሴት አንድ ላይ መጨፍለቅ የለበትም ለማለት ነው እንጂ ሁላችንም ጋር ስህተት አለ። እንደ ስህተት እንደ ማህበረሰብ ዘቅጠናል። እንደ ብዙ ነገር ዘቅጠናል። በቃ በጣም ብዙ ነገር ይቀረናል። ፐርፌክትነን እያልኩሽ አይደለም። እኔም በጣም ብዙ የራሴ ችግሮች ሊኖሩብኝ ይችላሉ። ፐርፌክት አይደለሁም። ፐርፌክት አይደለሽም። ግን ሶሉሽን ያስፈልገዋል። ትውልዱን እንቅረጸው እስኪ። እየተሳሳትን በተሳሳተ መንገድ አንሄድ። እኔም እኮ እያልኩሽ ነው። እናንተ ወንዶች ምናምስቲ፣ እናንተ ሴቶች ልሻል። ጸጋን ምስክር ልሰጥሽ ይችላል። ጸጋ ተልከሰከሰች። ጸጋ ተልከሰከሽስር ጊዜ ወር ያደጋግብኛ ናቴ ላይ አካሄድ አካሄድ ዴቭ አውራ። ሙሌ ሙድ ነው የሚይዘው። ዴቭ አውራ። ኖ ለዛ እኮ ነው። ዴቭ አውራ። በቃ ይበቃል። ታይም ካልቋል። ሙሌ አስወራሽ፣ ታይሙ ያልቅል። ሙሌ አውራ። አንተኛው ደግሞ አውራ፣ ስነስርዓት ባለው መንገድ አውራ። እዚህ ቤት ነው ስርዓት፣ መኖር አለብን። መማር ካለብን ከዚህ ነው። አረ ለዴቭ እድል ስጠው። ሚዩት አድርግ። ደግሞ አሁን አንተ ደቪ፣ ስነስርዓት ባለው መንገድ ስርዓት ይዘ አውራሽ። አይ ሴትዮ፣ ምንም እንደ ሰሚ አይ በገንዘብ እንዳልከው ሙ ሲል ቅድም እንደነበረው እኔ በጣም ብዙ ጊዜ በጣም ብዙ ጊዜ የምናገረው ነገር ነው ይሄ። ሴቶች ኦልሬዲ ሌቭል የተደረጋችሁት ገንዘብ ከሌለው ወንድ ልጅ አይደለም፣ ወንዱ ለወንዱ ራሱ በህይወት የለም ነው የሚባለው። ገንዘብ ከሌለው የለን በህይወት እንደሌለ ነው ገንዘብን ከሴት ጋር ጦረቤት በቃ ስም ተሰጥቷቸዋል በዛ ውስጥ እና ሴት ልጅ ካልፈለገች ገንዘብ ከሌለ አትፈለግም ወንድ ልጅ ነው አብዛኛው ግን ሁሉም አይደሉም ለእኔ ሁሉም ሰው አይደሉም ሁሉም ሴቶች አይደሉም ሁሉም ሴት ገንዘብ ይፈልግ ወንድ ልጅ የምትወደው በገንዘብ ነው ብዬ አላምንም ግን አትበደሉ። በእንደዚህ አይነት ነገር ውስጥ ስትኖሩ፣ አንዳንዴ አሁን ቅድም የጠየኩሽ ነገር አገር ቤት በነሳነ ላይ ገንዘብ ብላችሁ ገብታችሁ የሆነ ሰው ባህሪያ መሆን የለባችሁ። ራስን አሳልፎ መስጠት እንደዚህ በባርነት መኖር እያስፈለፈለች እያስወለደች ቤት ውስጥ ቁጭ አድርጎ በላይች ላይ ሁለት ሶስት ወንድ ሴቶች እያያዘ ሲጫወት ምንም ኮምፕሌ ማድረግ የለብሽ ወደሽ ለዛ ጋር መርጠሽ ነው የምትኖሩ ማለት ነው። ካልሆነ ግን እንደዚህ ሲደረጉ፣ እኔ ያው የጠየኩሽ ቅድም ያልመለሽልኝ በመሀል እያወሩ ስለነበረ፣ በህግ የተጋቡ ሰዎች ናቸው በእንደዚህ የሚሄዱት? ያለ ምንም ነገር በባዶ ላይክ ንብረት ምናምን የሚሰጣቸውም ነገር የለም በህግ ሲለያዩ ሲለያዩ አይደለም። ምን አለ መሰል፣ አሁን ድሮ ላይ እንደዚህ አይነት ክፋትም የለም ቤተሰብ ማለት ታውቃለህ። ንብረት መለያየት ካለበት በፍርድ ቤት ስትሄድ ያለን ተካፍለ ትወጣለ። የድሮ ቤተሰብ ሲለያይ እኮ ሶፋም ራሱ ተቆጣጥሮ ፍርድ ቤት ተቆጥሮ ይካፈላል። የአሁን ጊዜ ግን አሁን ምንድነው፣ ሴቷ ለገንዘብ ብላ ነው የምትመጣው እያላችሁ ስለምትሉ ወንዱ ራሱ ያለውን ነገር ማሸሽ ጀምሯል። ገብቷል። በቃ እስካለች ድረስ በገንዘቤ ትኖራለች፣ ከዛም በኋላ ስትሄድ ደግሞ ትሄዳለች ነው ጨዋታው። በብዛት አሁን እያየን ያለ ነው ማለት ነው እንጂ ፍርድ ቤት ለምንድን ነው የማይጠይቅ? ፍርድ ቤት እኮ እጋለ የሚጠይቅ ደግሞ ያለን ነገር ታቀርባለ እሱም አለው ሚስትም አለው የምትለውን ንብረት ታቀርባለች። በስሙ ከተገኘ ተካፍላ ትወጣለች። ነገር ግን ወንዶች አሁን እንዳልከው ሴት ልጅ ለገንዘብ ብላ ነው የምትመጣው ብሎ ስለሚሉ ያላቸውን ነገሮች ቀድሞ ያሸሻሉ። ሴት ደግሞ ያንን አትመለከትም። እኔ ግን አንድ ነገር ልንገረዴ አንድ ሴት ልጅ ማለት ለእናንተ ለአንተም ለሙሌም ማለት ነው አንድ ሴት ልጅ እራሷ ላይ ኢንቨስት ስታደርግ ቀድሞውኑም ታውቃለህ ከምንም በላይ እኔ የምማዝ ነው በወንዶች አንድ ሴት ራሷ ላይ ኢንቨስት ካደረገች ምንም ፈልጋ አይደለም ፍቅርም ፈልጋ አይደለም ገንዘብ አንድና አንድ ገንዘብ ፈልጋ ነው በጣም አሪፍ እንደውም እንደ ጥያቄ አድርግ የመልሰዋል እና ዝም ብለ አንተ ስታስበው ማለት ነው በቃ ተጨንቄ ምናምን ራሴን ምናምን ምናምን አድርጌ ኢንቨስት አድርጌ በሚሊየን ብር ራሴ ላይ አፍስሼ ምናምን ምናምን ሁኜ የተቀመጥኩኝ ሴት ዝም ብዬ አንተ አይተኝ እንድታደንቀኝ አይደለም። እውነት እንነጋገር ከተባለ ወደኸኝ መታ ያወጣሁትን ገንዘብ እንድትከፍለኝ ነው። በቃ ይህንን እያወክ ነው እያወቃችሁ ነው ወንዶች የምትገቡት። አሁን ሴት ልጅ ገንዘብ የምትወዳለች የምትሉበት ወይ በዚህ ምክንያት ነው። ያንን እንዴት ነው ማገናዘብ የሚያቀታችሁ? እንደ ጥያቄ ልመልስልሽ። ሊያየኝ በጭር አጭር እኔ ሲጀመር ማለት ነው ሰውነቷ ላይ አርቲፊሻል ያላት ሴት ጭራሽ በጭራሽ አጠገባ መድረስ የማልፈልገው ብደርስም ነው የምልሽ። ሰውነቷ ያበደለው ደረት አላት ምናምናምና የተሰራ ነው ቪ አንተና ሁሉም ወንዶች ለምንለሽ ግን ያንን ስላሰራች ትራክተር ጋር የሆነ ወንድ በሆነ ብር ምናምን አብሮ የሚኖር ምናምን እንደዚህ እኔ ለመኖር አይደለም። የሊና ሰምተዋል። ለመኖር ሴት ልጅ ገንዘብ ትወዳለች፣ ለብር ብላ ነው የምትመጣው ላላችሁት ነው መልስ እየሰጠው። ወንድ ሚስትን አግብተ ሚስትህ ሰውነት አቋሟ እንኳን ተበላሽተው ከሆነ ውጭ የምትመለከተውን ነገር ሚስት ላይ ኢንቨስት ማድረግ ትችላለህ። ገብተዋል። ሚስት ላይ ውጭ የምታደርገውን ነገሮች በአጠቃላይ ያች የምታምረው ድሮ ሳትወልድ የነበረችው ሚስትህን መመለስ ትችላለን። ኢንቨስት ውጭ ግን ነው የምታደርጉት። ቤታችሁ አትመለከቱም። በቃ ያቺ ሴት እቤት እንደተቀመጠች እቃ ነው የምትወዳለች። ከዛም በኋላ ዘመን ዘመገልገል ይወዳሉ። እንዴት ነው ገንዘብ መቶ ሰላሳ ሺ ብር ሂማኔ አውጥታ ገዝታ፣ እንዴት ነው ከአንተ በባዶ እጇ አጨብጭባ ምናምን ብላ የምትሄደው? መቶ ሰላሳ ሺ ብር ስድስት መቶ ሺ አርጋ ትቀበላለች። በቃ ማወቅ አለበት። ሲጀመር አሁን የዚህ ትውልድ ወንዶች ያልተረዳችሁት መቶ ሰላሳ ሺህም ባታወጣም እራሱ በቃ ይኸውልሽ አሁን ጊዜው የፍቅር አይደለም ሲመስለኝ ሲመስለኝ ፍቅር አይደለም። ፍቅር ለምን መሰለሽ? አሁን ይሄ አብረን ተያይዘን እናድጋለን አብረን አሁን ገንዘብ የሌለው ባናቱን ሴት ልጅ ካልክ ከጠየከኝ እመልስልሃለሁ ሴት ልጅ ትዳርን ከያዘች እሷ እንደምትፈልገው አይነት ጥቅም ድንጋሌ አረ በገብሬል ሁሉም ነገር የምናቅ ሴቶች ጉዳዩ ያለው ከመያዝ። ፎር ኤግዛምፕል በራሴ ህይወት ምሳሌ ልስጥ። እኔ አሁን በፊት ላይ ስኖርና አሁን ላይ ልጅ ወልጅ ስኖር አንድ አደለው ገብቷል። ከሁሉ ነገር ትጠነቀቃለ። ህይወት የሚባል ነገር አለ ቶ ትዳር አይኑርክ ግን ልጅ የሚባል ነገር አለ። ሴት ልጅ በራሷ የሚፈጥርባት ነገር አለ። በቃ በራሷ የምትሆኑ ነገር አለ። የሚያዛት የተፈጥሮ ግዴታ አለባት። አንተ ስላልክ አይደለም። በቃ ሴት ሁና ወልዳ ሚስት ሁና መኖር ስትጀምር ተፈጥሮ የሚያስገድዳት ነገር አለ። አንተ ስላልክ አይደለም፣ እኔ ስላልኩ አይደለም። እናንተ ግን እንደዛ አሁን በአንቺ አግሪ የማደርጋቸው ብዙ ነገሮች አሉ። በጣም ትክክል ነሽ። እንደዛ የሚያደርጉ ብዙ ሰዎች አሉ። አሁ በጣም ብዙ አሉ። አሁን ግን ጊዜው የፍቅር አይደለም። ፍቅርም ፈራ ነው እኮ ሁላችንም፣ አብዛኛው ሰው ቆይ መግቢ ያለበት ቤት መች መጣት ነው ያለው፣ ሻን ቤት ስለምትሄደው አይደለም። ጊዜው ጊዜው ተለወጠ፣ እኛም ተለወጥን እኮ እውነታውን አንካደው ይዝ አልቀለድኩም የምሬ ነው የማወራው መግቢያ ጊዜው ተለወጠና ሰውም ገባሽ ያለውን ነው የሚፈልገው ያላትን ነው ምን ያለው ምን ያላት ሆነ ነገሩ እንጂ አብረን ተያይዘን ተጋግዘን እናድጋለን አንዴ መግቢ ሀሳቤ ል በመሀል ጎንሽ ላይ ትራስ አርጌ ፕሊዝ ውሃ እየጠጣክ በጣም ነው ጎንሽ ላይ ትራስ ስሜታዊ የሆነ ከምታወራው አንድ ነገር ልንገረክ መጀመሪያ ደረጃ ምንም ሳይኖርክ ሴቷ ላይ ፊት ለምን ትላለ? ቂጥክም ድንጋይ ላይ ቁጭ አድርገ አረ ሙ ጥቅም አይደለም፣ ግዴታህን መወጣት ነኝጡኝይደረልስጡኝ ል ስጡኝሚ ሳይደረግ ያፌት ሊያፋላት እንደ ቱን ያልከው አፍ ሳይሆን ማንነት፣ ምንነት፣ ጀግንነት፣ የሴት ልክነት አለኝ። እንዲህ ስልህ ደግሞ በድፍረት ነው የምነግርህ ወይ በድፍረት ነው የምነግርህ። ሚዲያ ላይ መጥተህ ስለ እኔ ኮመንት ስለሰጠህ ሳይሆን ስለ እኔ ማንነት የሚያቅን ጠይቅ። እተካሙ ከእኔ ጋር ትወዳደራለህ እንዴ? ደቡቱ እዚህ ጋር ኮመንት ኛኛ ትላለህ እንዴ? ጨምላቃ ኧረ እባክህ፣ ኧረ እባክህ።